የናሁ ቴሌቪዥን የምዕራፍ ፕሮግራም ተመልካቾቻችን እንደምን አላችሁ? ዛሬ እንግዳዬ ያው እንደ እንግዳ አይደለም፣ ኦኔ በጣም ተባባሪ አብረን የምንወያይ ወጣቱ የዲፕሎማሲ እና የሕግ ምሁር ሞገስ ዘውዱ ተሾመ ነው። ውድ ጊዜ ይህን ሰውተህ ይህን ቃለ ምልልስ እንድናደርግ በመፍቀድ በጣም አመሰግናለሁ። እኔም በአድማጅ ተመልካቾች ስም በእጅግ በጣም አመሰግናለሁ ኤልያስ። እስቲ እንግዲህ ሰሞኑን ሞገስ ለሁሉም ሀገር ወዳድ ኢትዮጵያውያንና ሜዲያ ተቋማት በሙሉ አንድ የላከው መልእክት ነበር። እስኪ ስለዚህ መልእክት ወቅታዊነቱን እና ለምን አሁን ልታስተላልፍ ይሄን እንደቻልክና ምላሹ ምን እንደሚመስል እስኪ በሱን ጀምር። እቺ በጣም አመሰግናለሁ ኢሊያስ ይህንን ጥያቄ ስለጠየቅከኝ እኔም ይህንም ጉዳይ በተደጋጋሚ ሳስበው የቆየውት እኔ ብቻም ሳይሆን ምናልባት ብዙ ሰዎች እኔ ያሰብኳቸውን ነገሮች እንደ ስጋት እንደ ኮንሰርን ሲያንሸራሽሩት የነበረ እና ነገር ግን ሰብሰብ ባለመልኩ ድምፃቸውን ለማሰማት ወይ እድሉን አላገኙም ካልሆነም ሃሳባቸው ተበታትኖ ዲስፐርስ ሆኖ የቆየ ይመስለኝ የሚመስለኝ እና ሰሞኑን እኔ ጽፌ ባለፈው ሳምንት አልፉኛል ያስቀመጥኩት ከዚህ በፊትም ቅድም እንዳልኩት አይምሮ ላይ ሲመላለስ የነበረው ምንድን ነው? ኢትዮጵያዊነት ኢትዮጵያዊ ብርተኝነትም ብሎ የሚጠሩት አሉ። አንዳንዶቹ ግን ኢትዮጵያዊነት አጠቃላይ አንድ ሰው ራሱን ኢትዮጵያዊ ብሎ የሚገልጽ እና ከዛም ደግሞ ጉፏዋን የሆኑ ወይም ህዳጣን ሆነው ድምፃቸው የማይሰማ የሚጮኽላቸው የሌላቸው የተገፉ በፖለቲካም የተገፉ ከዛም አልፎ ፐርማነንት ማይኖሪቲ በቋሚነት ህዳጣን የሆኑ የማህበረሰብ አካል አሉ። ይሄ ደግሞ አሁን ባለው የኢትዮጵያ ህገ መንግስታዊ መዋቅር እና መሬት ላይ ባለው በፖለቲካ አካሄድም አይወክልም። በአንጻሩ በኢትዮጵያ ውስጥ ኢትዮጵያዊ የሆኑ ያም ማለት ህብረ ባህላዊ የሆኑ ሰዎች ናቸው የሚበዙት። ይሄ መልቲካልቸራል ብዬ የምገልጸው እና በእኔም እምነት በኋላ ምናልባት ጥያቄ ልትጠይቅ ትችላለህ። እኔ የምረዳውና የማምነው ኢትዮጵያ መልቲ ካልቸራል ወይም ህብረ ባህላዊ ነን እንጂ ህብረ ብሔራዊ አይደለንም። ያለው አንድ ኔሽን አንድ ብሔር ነው ያለው። ብሔራዊ ብለን ስንገልጸው በዛ ውስጥ ግን የተለያዩ ኢትኒሲቲስ የምንለው በባህል የሚገለጹ የማንክዳቸው ብዙ የባህል ማህበረሰብ አለ እሱም ደግሞ የሚገለጸው ይሄ የዶኩመንቱ ምጻረ ቃል ምናልባት ለመግለጽ ያህል ህግ አን የሚል ምጻረ ቃል ነው ያለው እሱም ህብረ ባህላዊ ህዝብ እና ግፉዋን አንድነት ንቅናቄ ነው ህግ አን ነው የሚለው ይሄንንም የሰጠውት ቅድም እንዳልኩት ኢትዮጵያዊንን ብለው ራሳቸውን የሚገልጹ ሰዎች ቦታ የላቸውም በህገ መንግስቱም በፖለቲካ ፓርቲ ፕሮግራም ውስጥም የትኛውን ቦታ ቦታ የለውም ኢትዮጵያዊ ብሔርተኝነት ራሱ ደግሞ ወላጅ አልባ እስከ መሆን ደረጃ የደረሰበት ነው የሚል ነው እና ምናልባት በእግረ መንገዱን ህብረ ባህላዊ ኢትዮጵያን እነማን ናቸው የሚለውንም ለመግለጽ ባጭሩ ለመግለጽ ያህል አንደኛው በዘንድሮ ቋንቋ አሁን በሚሰራበት ውህድ ማንነት ያላቸው የሚባል በእርግጥ እኔ እሱን አላምነው ውህድ ሳይሆን ሰው ሙሉ ሆኖ ነው የሚወለደው። ግን በባህል ደረጃ የተለያየ ባህል ይዞ ያደጉ ሰዎች ወይም በዘንድ አሁን በምንጠቀምበት ፎርሙላ ከተለያዩ ብሔር የተወለዱ ሰዎች ህብረ ባህላዊ ይሆናሉ። ሁለተኛ በአይዲዮሎጂ በአስተሳሰባቸው ምክንያት እኔ ኢትዮጵያዊ ነኝ ብሎ ራሱን የሚጠራ በአስተሳሰቡ አብዛኞቻችን እንደዛ በአይዲዮሎጂ ምክንያት ኢትዮጵያዊ ነኝ ወርጄ በጎሳ በነገድ አልጠራም የሚል ሁለተኛው ነው። ሶስተኛው ሜትሮፖሊተን የሆኑና ትላልቅ ከተሞች ላይ ያሉ እንደ አዲስ አበባ፣ እንደ ድሬዳዋ ሌላም ከተሞች ላይ በዛ መልኩ ማንነታቸው የተቀረጹ ሰዎች ሲሆን አራተኛው እንግዲህ ግፉዋን የሆኑ ማይኖሪቲ የሆኑ ሰዎች ናቸው። እነኚህ መልቲካልቸራል ኢትዮጵያንስ ወይም ህብረ ባህላዊ ኢትዮጵያን ናቸው የሚል ሀሳብ ነው። እሱን ነው ሰብሰብ አድርጌ በአንድ ሁለት ሶስት ገጽ እንደመነሻ ሀሳብ ለመጽሐፍ የሞከርኩት። እንግዲህ አስፈላጊነቱ ለምንድን ነው ላልከኝ አሁን ያንን ነገር ያቀረብኩበት አብዛኞቹ በተለይ አውራ ፓርቲ የብልጽግና ፓርቲ በብዙ ሰዎች አንድ ለውጥ ያመጣል ተብሎ የተጠበቀው በከፍተኛ ሁኔታ የተጠበቀው እነኚህ እኔ አሁን የገለጽኳቸው ሰዎች ወደ መሀል መጥተው በሕገ መንግስቱ የሚካተቱ በፖለቲካ መዋቅር ውስጥ የሚገቡ በአጠቃላይ ቃል የተገባው ነገር ሕገ መንግስቱን አሻሽሎም ቢሆን ኢትዮጵያኖች ይወከላሉ የሚል ነበረ። አሁን ግን እንደ ሄድ ካውንቲንግ፣ ልክ እንደ እንስሳ ስብስብ እንደ ሄድ ካውንቲንግ ነው። ያም ማለት አንድ ሰው ኢትዮጵያዊ ሆኖ በየትኛውም ፓርቲ መወከል አይችልም። ሊወከል የሚችለው በቡድን ነው፣ በቡድኑ በኩል ነው፣ እሱም ብሔር ነው። በክልል ደረጃም እንደምናውቀው እያንዳንዱ ክልል የፌዴራል መንግስትን በሚገዳደር መልኩ ራሱን እያንዳንዱን ብሔራዊ ክልላዊ መንግስት ብሎ ነው የሚጠራው። ከዛም አልፎ ደግሞ የራሱን ወታደርና ልዩ ሚሊሻ አደራጅቶ በኢኮኖሚ ራሱን እያፈረጠመ አገር ወደ መሆን በሚንደረደርበት ዘመን የኢትዮጵያዊነት ባጭሩ መንፈስ እየደበዘዘ በብልጽግና ፕሮግራምም ሆነ በጉባኤያቸው ይሄንኑ አጽንተው የሄዱ የነበረውን አጽንተው እንደሄዱና ምንም ይሄንን ነገር ለማሻሻል ያለውን ነባራዊ ሁኔታ ሪፍሌክት ለማድረግ ፍላጎት እንደሌላቸው ስላየው ምናልባት ቅድም የገለጽኳቸው ሰዎች አንድ ላይ ተሰብስበን ወላጅ አልባ የሆነውን ኢትዮጵያዊነትን አንድ ላይ የምንሰበስብበት መንገድ ቢኖር በሚል ነው ያንን ጽሁፍ ለመልቀቅ የበቃው። ኤልያስ እንደው ባጭሩ አመሰግናለሁ። እንግዲህ አንድ ነገር አለ። አንድ ሁለት የሚቃረኑ ነገሮች ያነሳ መስሎኛል። ኖርማሊ ህወሀት በበላይነት ይመራው የነበረው ኢህአዴግ ሲለወጥና የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ሲመጣ ብዙ ሰዎች ብዙ ነገር ጠብቀዋል። ይሄ ህብረተሰቡ የጠበቀው ዜጎች የጠበቁት ነገር በመሰረቱ አብዛኛው በህወሀት ጥላቻ ላይ እና ህወሀት እንኳን ሄደልን በሚል በሃንጎቨር የታሰበ ነገር እና ፕሮሚሲንግ የሚመስሉ ነገሮች ለጊዜው ሊሸጡ የሚችሉ በዛ ጥላቻ ላይ ያሉ ዊክነሶች እና ህዝብ ሊገዛቸው ይችላሉ ተብለው ይጠበቁ የነበሩ ሀሳቦችን ይዘው በመምጣት ጠቅላይ ሚኒስትር አብይ አህመድ ያው እንግዲህ፣ በኢትዮጵያ የፖለቲካ ታሪክ ውስጥ ያንን ያክል ከፍተኛ ድጋፍ አግኝቶ የሚያውቅ መሪ እንግዲህ ከነገስታቱ በኋላ ማንም አልነበረም። ይሄ ባለበት ሁኔታ ላይ ሲሄድ ህብረተሰቡ ያልሆኑትን ነገር አግዝፎ ህብረተሰቡ የራሱን ኤክስፔክቴሽን ማየት የሚፈልገውን ነገር እዛ ላይ ፕሮጀክት እያደረገ ተመለከተ እንጂ በብሔር የተደራጀ ፓርቲ በመኖሩ ምክንያት ሊለወጥ የማይችሉ ብዙ ነገሮች እንዳሉ ይታወቅ ነበር። ይሄ በጣም ብዙ እንግዲህ ምሁራን ሰውየውን ሲደግፏቸው የየራሳቸውን አስተያየት ይዘው ሲመጡ የኦሮሞ ብልጽግና ማን የኦህዴድን ወደ ታስታውሳለህ ወደ ኤፓ ወደ ኦዴፓ አማራም ከብአዴን ወደ አዴፓ ነገር ተለወጠ። ከዛ በኋላ ወደ ብልጽግና መጡና እነዚህ ነገሮች መጀመሪያም ያልነበሩ ኤክስፔክቴሽንስ የሮማንቲሳይዝድ የሆኑ ሀሳቦች ናቸው እንጂ መሬት ላይ ያልነበሩ ሀሳቦች ናቸው። ስለዚህ ይህንን ነገር እንግዲህ ሲጠብቅ ከብልጽግና ነው ወይ ይሄ ነገር የሚጠበቀው ከብሔር ፓርቲ ነው? ሰዎች በፈለጉት ደረጃ መደራጀት አለባቸው። በብሔር የሚሉ በብሔር። በብሔር አንደራጅ የሚሉ ደግሞ በብሔር አንደራጅም ብለው በሚሄዱበት ነገር አለ። በእነዚህ ነገር ላይ ልክ አሁን ስታስበው ለምሳሌ ባህል ሊኖረው የሚችለው ሚና አንዱ ራሱ እኮ አይደንቲቲ ፖለቲክስ በዘር ኤትኒሲቲ እኮ ፓርት ኦፍ ካልቸር። እንዴት ነው ይሄን ግጭት እስቲ አስማምተህና እና አዋህደህ ልትገልጽልኝ የምትችለው? ስ በጣም በጣም ጥሩ ጥያቄን ያነሳው በእውነቱ ይሄንን ሳላደንቅ አላልፍም። ለምንድን ነው ይሄ አንሪያሊስቲክ የሆነ ኤክስፔክቴሽን ነው እኔ አሁን በአጠቃላይ ሌላውን ወክዬ እያወራውን እንጂ በግሌ ብትጠይቀኝ እነኚህ ሁሉ ግራንድ የሆኑ ነገሮች ይመጣሉ ብዬ አልጠበቁም፣ ሲጀመርም ምክንያቱም፣ አንተም ያልኩት ስትራክቸራል የሆነ ነገር በማዋቀር የተቀመጠን ነገር መሬት ላይ ተፈጠረ። ለምሳሌ እኛ ወደድንም ጠላንም ሪያሊቲ እየሆነ ያለው ምንድን ነው? የብሔር ፖለቲካ ድሮ ባይኖርም ኦልሬዲ ተፈጥሯል። ሙሉ በሙሉ ያልተፈጠረም ደግሞ እየተፈጠረን ያለው። ስለዚህ ይሄንን የምንክደው አይደለም። ሙሉ በሙሉ ተፈጥሯል። ብሔር ደግሞ ኢማጂንድ ኮሚኒቲ ነው እንደምታውቀው። ነገር ግን አሁን ችግር የሆነው እኔ ያልኩት አብዛኞቹ ኢትዮጵያዊ ነን ሲሉ የነበረው እንደምታውቀው፣ አንተም የተሸወዱት በራሳቸው አንሪያሊስቲክ ኤክስፔክቴሽን፣ ስትራክቸራል የሆነ ነገር ሳይቀየር፣ የፖለቲካው አሰራር ሳይቀየር፣ የፖለቲካ ፍልስፍናው ራሱ ሳይቀየር፣ ቋንቋውም ፎርሙላው ሳይቀየር፣ እነኚህ ሁሉ መሰረታዊ ለውጥ ወይም ፈንደመንታል ቼንጅስ ይመጣሉ ብሎ መጠበቁ እነኚህ ያንን የጠበቁት የተጠበቁ ሰዎች ችግር ነው። ኮሌክቲቭ ስላወራውት ነው። ነገር ግን ሊሆን የሚችለው በሁለት መልኩ ነበር። አንደኛው ለውጥ ሲመጣ ይሄ ሪፎርም ሲመጣ ለአንድ ፓርቲ ሙሉ በሙሉ ከመስጠት ይልቅ መሆን የነበረበት ትራንዚሽን ወይም ደግሞ የሽግግር መንግስት ሮድማፕ መኖር አለበት ተብሎ ነው የታሰበው። ያኔ ኢትዮጵያዊ ነኝ የሚለውም እየተገፋውም እኩል አዋጥቶ ጥያቄውን ጠረጴዛ ላይ ያስቀምጣል። እንደምታውቀው ያ አልተደረገም። ከዛ በኋላ ግን ጄኒዩንሊ የሚያምኑ ሰዎች ቢያንስ የብልጽግና ፓርቲ የብሔርን ፖለቲካ በሚያስቅ መልኩ ለምሳሌ በህግ አግድልን ይላል። በህግ ሳይሆን ታግለ ነው መብት የምታመጣው እንጂ የሚያግድልን የለም። ሲጀመር በህግ የሚታገድ ጉዳይ አይደለም። ፖለቲካ ኔጎሲዬሽን ነው፣ የህዝብ ድርድር ነው፣ የተለያዩ ድምፆች የሚሰማበት ነው። እና በዛ ረገድ ትክክል ነህ። እኔ ማለት የፈለግኩት አንደኛው ምክንያት ብቸኛው አይደለም አንደኛው ምክንያት እየኮሰሰ የመጨረሻው የታመነውም ቢያንስ ላመኑት ሰዎች ጠቅልለው ለሰጡት አሁን ያለው አካሄድ ተከልሶ መሰረታዊ ለውጦች እንኳን ባይመጡ ጥግ ድረስ የሄደው እና እስከዛሬ የመጣንበት የህገ መንግስቱና የብሄር አካሄድ አለም ላይ ብቸኛው ኤክስፐሪመንት የሆነው ጊኒፒግ የሆንበት ኢትዮጵያ ብቻ ነች፣ በዚህ ስትራክቸር አሁን በያዝነው አካሄድ የምትሄደው ብዝሃነት በነገራችን ላይ ኤልያስ ፕሪንሲፕል ነው፣ መርህ ነው። ብዙ መጽሐፍ ብናነብም የትም ዓለም ላይ ካናዳን የሚጨምሩ ብዝሃነት ምንም ችግር የለም፣ የትም ዓለም ላይ አለ። ብዝሃነት ስላለ ግን ኢትዮጵያ ያደረገችውን መንገድ ኢትዮጵያ የተከተለችውን መንገድ ሁሉም ዓለም እየተከተለ አይደለም። ስለዚህ እኛን የተለየ ህዝብ የሚያደርገን ምንድን ነው? ብዝሃነት ከሆነ ካልቸራል ኮሚኒቲ፣ ቅድም ያልኩ እኮ ሪሊጅን ሃይማኖትን ያካትታል፣ እሴትን ያካትታል፣ ታሪክን ያካትታል፣ ወግን ያካትታል። እሱ ነው ካልቸራል ኮሚኒቲ የምንለው ችግር የሆነው ካልቸራል ኮሚኒቲ የነበረውን አሳድገን ፖለቲካል ኮሚኒቲ አደረግነው። ፖለቲካል ኮሚኒቲ አንተም እንደምትረዳው ወጥ ማህበረሰብን ነው የምትፈጥረው። ወጥ ማህበረሰብ ከእኔ ውጭ እኔ የማካትተው ይካተታል፣ የማይካተት ደግሞ ኤክስክሉድ ነው የሚደረገው ሙሉ በሙሉ ባይ ዲፊኒሽን። እሱን ማድረጋችን ውጤቱን እያየን የመጣ ነው፣ አሁንም እያየን ያለ ነው እና በአንድ በኩል አንሪያሊስቲክ ኤክስፔክቴሽን ነበረ። ትክክል ነው፣ እኔም እስማማለሁ። እነኛ ግን ኢትዮጵያዊ ነን የሚሉ በቁጥር በጣም ብዙ ናቸው። ለምሳሌ መንግስት ራሱ የተናገረውን ሁለት የተናገረውን ልንገር። አንድ ጊዜ አቶ ገዱ እንዳርጋቸው ወደ 65 አካባቢ የሚደርሰው ኢትዮጵያዊ ህብረ ባህላዊ ነው ወይም ደግሞ ውድ ነው። በሌላ እነሱ የተጠቀሙት ቋንቋ 62% የሆነው ውክልና የለው። በሌላ መልኩ አቶ ረድዋን ሁሴን የዛሬ ሁለት ዓመት 62% ብለው ደግሞ 62% ውህድ ማንነት ያላቸው ኢትዮጵያውያን ናቸው፣ ማለትም የትኛውም ብሔር ውስጥ አሁን ባለው መንገድ የማይከቱ ናቸው። ስለዚህ ባለስልጣናት በአንድ በኩል ስልሳ በላይ ኢትዮጵያ ህዝብ፣ እኔ እንደውም ከዛ በላይ ይብሳላ፣ እስከ ሶስት አራት አምስት ቤተሰብ ድረስ ወይም ደግሞ ጂኖሎጂ የዘር ጂኖሎጂ ብንሄድ ቃሉን ለመጠቀም ኢትዮጵያዊ እንደዛ ነው፣ ውሁድን ሁሉም። ስለዚህ ሪያሊቲው መሬት ላይ ያለው ሌላ ነው፣ በፖለቲካ እየተመራን ያለው ሌላ ነው። በግድ ነው አዲስ አይደንቲቲ እየተፈጠረ፣ ያልነበረ እየተፈጠረ ህዝብ ላይ ኢምፖዝ እየተደረገ ነው ያለው። ከዛም ውጭ ቢያንስ የተወሰነ ማይኖሪቲም ቢሆን የተገፉና አሁንም ቢሆን ኢትዮጵያዊ ነኝ ብሎ በኢትዮጵያዊነት ራሱን የሚገልጽ ቡድን አለ። ተበታትነው ቅድም ያል ወላጅ አልባ ሆኑ። አሁን እነሱ ተሰባስበው ቅድም እንዳልከው ሙቭመንት ያስፈልጋል። ፓርቲም ካስፈለጋቸው ጀኒዩን የሆነ ከዚህ በፊት እንዲሁ ጭምብል አንድን ማህበረሰብ ወክሎ እያጭበረበረ የሚሄድ የሚለውን ስም አራግፎ ሁሉንም ኢትዮጵያዊ የሚያካትት መልቲካልቸራል የሆነ ፓርቲ ፓርቲ እንኳን ባይሆን ሙቭመንት ማዋቀር አስፈላጊ ነው። ይሄ የፍላጎት ጉዳይ ሳይሆን ግዴታ ነው። ወቅቱ የሚጠይቀው ነው የሚል ነው። ኤልያስ፣ በአንድ በኩል በጣም ትክክል ነህ። አመሰግናለሁ። እንግዲህ ቅድም እንዳልከው አንድ ህብረ ባህላዊ ማህበረሰብ ለመፍጠር ሲኬድ አንዱ ሪሊጅስ ሪሊጅን ወሳኝ ነገር ነው እና ሰዎች ራሳቸውን ሪሊጅስ አይደንቲፋይ ካደረጉት እኔ ሙስሊም ነኝ፣ እኔ ኦርቶዶክስ ነኝ፣ እኔ ፕሮቴስታንት ነኝ፣ እኔ ዋቄ ፋታ ነኝ ብለው በዚህ ደረጃ ራሳቸውን አይደንቲፋይ ካደረጉና አይደንቲፋይ ማድረግ መብታቸው ከሆነ ይሄንን ፌቨር የሚያደርግ መንግስት ፖሊሲ፣ ትምህርት ቤት፣ ባህል ይሄንን የሚደግፍ ነገር እያደረጉ ነው ያሉት። ይሄንን ነገር ለምሳሌ የባህሉ ጋር ስታዩ አይጋጭም ወይ? አሁን ሰዎች ኢትዮጵያ ውስጥ ሪሊጀስ አይደንቲቲ እየተፈጠረ ነው ያለው ተፈጥሮ አለን ተፈጥሯልም። ለምሳሌ አሁን ልቁጭ ጠቅላይ ሚኒስትሩ የፓርላማውን ስትመለከት ሀምሳ ሁለት በመቶ የብሔርና የሃይማኖት ተዋጽኦ አለበት የሚባለው ነገር ራሱ ይሄ አንድ እንደመነሻ ነው። ይሄን ለማድረግ ጥናት ያስፈልጋሉ ወይም የምትለው አሁን አብዛኞቹ ባለስልጣኖች የፕሮቴስታንት እምነት ተከታይ መሆናቸው እራሳቸውን በዛ መንገድ አይደንቲፋይ አድርገዋል። እኔ ፕሮቴስታንት እኔም ብዬ አይደንቲፋይ ካልኩ የምደግፈው መንግስት ፕሮፕሮቴስታንት የሆነ ነው ብለው ያምናሉ። ይሄ እነዚህን ሀይል አሰባስቦ ወላጅ አልባ ያልከው ነገር ኦልሬዲ መብታቸው ሆኖ ዲፋይን አድርገው ሄደዋል። ምክንያቱም ባህል ውስጥ ሜጀር ኮምፖነንት አንዱ ሃይማኖት ነው። ይሄ እንዴት ይታረቃል? እሺ አመሰግናለሁ። ብድጋሚ ይህም ጥሩ ጥያቄ ነው። እዚህ ጋር ምናልባት መለየት ያለብን እኔ ካልቸር ስል አንደኛው ኮምፖነንት ቅድም አንተም እንዳየው ባህል ውስጥ ይካተታል ሪሊጅን ይውጠዋል ስለዚህ ካልቸርን የሰውን ሰው በተፈጥሮ መልቲፕል አይደንቲቲ አለው ተደራራቢ። አንተ በደንብ ነው የምታውቀው፣ ይህም ማስረዳት አያስፈልግም። እና እንደየ ሁኔታው ነው አንዱን አክቲቬት እያደረገ የሚጠቀመው። ነገር ግን ባህል ሁሉንም ጨፍልቆ አንድ ላይ ስለሚይዘው ባህልን ሰው ባህሉ እንዲከበርለት ያንን መኒፈስት እንዲያደርግ እንዲያዳብረው፣ በነገራችን ላይ በደርግ ዘመን ነው የነበረው ይሄ የተጀመረው። ብዙ ሰዎች አሁን የተጀመረ አድርገው ነው እንትን የሚሉት። በደርግ ዘመን በስነስርዓት ተቀርጾ ማልቲካልቸራል ኮሚኒቲን ደርግ ነው ያመጣው። መጀመሪያ ላይ ሰማንያ ሰባት ላይ ይሄ ወደ ፖለቲካል አይደንቲቲ ሳይመጣው ችግር የሚሆነው እና ምናልባት አንተም በደንብ ልታሰምርበት የሚገባው በስቴት ደረጃ ሁሉንም ስለሚወክል ሴኩላር ነው የሚሆነው ስቴት፣ ስቴት ሴኩላር ነው የሚሆነው። ስለዚህ አይጋጭም። ካልቸራል ኮሚኒቲን ፖለቲካል ኮሚኒቲ አናርገው። ስለዚህ ሪሊጅን ፖለቲካል ኮሚኒቲ ካደረግነው ከፊልና ስቴት ካፕቸር ያደርጋል፣ አንዱን አካትቶ ሌላውን ኤክስክሉድ ያደርጋል። እየተጋጨ ነው የሚሄደው። ስለዚህ የትኛውም ሃይማኖት ካልቸራል ኮሚኒቲ ሲሆን እዛ ጋር አንድ ላይ አጠቃልዬ የማንነት በአጭሩ ማንነት ከካልቸራል ይዘቱ የዘለለ ቦታ ሊኖሩ አይገባም ነው የኔ መከራከሪያ። ማንነት ማለትም የባህል ማንነት ብሄርንም ሃይማኖትንም ስቴትንም እዛ ውስጥ አካተን የፖለቲካ ገቨርኒንግ ፕሪንሲፕል መሆን የለበትም። ሌላም አለም ላይ ማንነት አለ። በነገራችን ላይ ማንነት በፖለቲካ ፓርቲ ሳይሆን የሚከበረው በሲቪል ሶሳይቲ ነው። የትም አለም ላይ የሂስፓኒክ ኮሚኒቲ ያለ እናንተ ጋር የኢንዲያን ኮሚኒቲ ያለ። እነሱ ኮሚኒቲዎች ግን የፖለቲካ ፓርቲ መስርተው መጥተው ወይ ፓርላማ ውስጥ መንግስት ውስጥ አይወከሉም፣ ሊሆኑም አይችሉም። ስለዚህ ካልቸራል ኮሚኒቲ በካልቸራል ኮሚኒቲ ደረጃ ይቀርና፣ ፖለቲካል ኮሚኒቲ ሲሆን የአይዲዮሎጂ ፖሊሲ ነው የሚሰበስበው ሁሉንም ኢትዮጵያዊ። ከዛ ስቴት ሴኩላር ይሆናል ማለት ነው አሁን እንዳለው ሆኖ አሁን እንዳለው ማለት አትሊስት በህገ መንግስቱ ውስጥ የተጻፈው ሴኩላሪዝም ነው። አሁን በተግባር ቅድም አንተ የጠቀስከው ድሮ የሚጠላውን በንጉሱ ዘመን የሚጠላውን ነው። በስተጀርባ አሁን ሪኢንትሮዲውስ እያደረጉት ነው ያሉት። በአንደኛው ክፍለ ዘመን እንደምታየው ኤልያስ፣ አብዛኛው ሹማምንት ብቻ አይደለም በቁጥር አይደለም፤ ፍልስፍናው፣ ድርጊቱ፣ መንፈሱ ፐርሰፕሽንንም ጨምሮ ሃይማኖታዊ መንግስትን በስተጀርባ መልሶ የመንግስት የፖለቲካ ፍልስፍና እያደረጉ ስለሆነ ነው እንጂ እኔ ያልኩት ምንም አይጋጭም። ካልቸራል ኮሚኒቲ በካልቸራል ኮሚኒቲ ደረጃ ይከበራል። ቋንቋው ቋንቋው ይዳብራል፣ ይከበርለታል። ሃይማኖቱንም ፍሪሊ ኤክሰርሳይዝ ያደርጋል። ሌሎቹንም ነገር እንደዛው ነው የሚያደርገው። ነገር ግን ባህላዊ ማንነት በባህላዊ ማንነቱ ደረጃ ነው የሚቀረው። ከዛ ከፍ ያለ ቦታ አይኖረውም። ስቴት ኦርጋናይዝንግ ፕሪንስፕል የሚሆነው ሙልቲካልቸራሊዝም ነው። ሙልቲካልቸራሊዝም ደግሞ አንድ ላይ ሲመጣ የፖሊሲ የአይዲዮሎጂ ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ ነው የሚታረቀው። እንግዲህ እስኪ በጣም የበለጸገ ሲቪል በሆነ መንገድ የዳበረ ዴሞክራሲ እና ማንነት አላቸው ብለን በምናስባቸው ሀገሮች እንግዲህ ለምሳሌ ፈረንሳይን ማንሳት ይቻላል። ኮንቲኔንታል ራሽናሊዝምን ለዓለም ያበረከተ። የአብዮት መጀመሪያ የሆነ ሀገር ነው። ኢን ዘ ናይንቲስ ማን ነው ፈረንሳዊ የሚል አነጋጋሪ ነገር ነው። በፈረንሳይ ምድር የተወለደ ወይንስ ካልቸራሊ ፍሬንች የሆነ ነው ፈረንሳዊ ሆኖ የሚለው ነገር አከራካሪ ነገር ሆኖ መጥቶ ነበር። አሁን አንተ ጥያቄ ላይ ወደዚህ ስበን ስናመጣው ህዳጣን ያልካቸዋል። ህዳጣን የቁጥር መገለጫ ነው። ማነስን ነው የሚገልጸው። እነዚህ ሰዎች ማነሳቸውና መብዛታቸው አይደለም ማንነታቸውን በባህል እና በኢትዮጵያዊነትም እንዲያስቡ የሚያደርጋቸው፣ አሁን ዞሮ ዞሮ እነዚህ ዲፋይን የምናደርጋቸው መንገዶች ናቸው። ቅድምም ስትገልጸው ኤትኒሲቲ ሲደመር ሪሊጅን ከመጣ ባህል ሆኖ ሁለቱም መስመር ከሄደ ይሄንን ነው ዲፋይን የሚያደርገኝ ብሎ የሚሄድ እኮ ካለ በተወሰነ ደረጃ መከበርም ያለበት ነገር አለ። አሁን ስንመለከት የኢትዮጵያዊ ብሔርተኝነት እና በተለምዶ አንድነት የሚባለው እና የብሔር ማንነትን የሚያራምዱ ሰዎች ግጭትም የመጣው ብዙዎች አሉ። ያው ያንተንም ሀሳብ እንዲሁ ሞግቶ ለማለፍ ነው። ምክንያቱም የማነሳውን አይነት ሀሳብ አመለካከት ያላቸዋሉ እና ይሄ እንዴት ነው የሚታየው? አሁን ቅድም እንዳልከው ነው። በቀደምም ስናወራ መልካሙ ተበጀ አኩሪ ባህል አለኝ የሚል ዘፈን ዘፍኖ ነበር። ልክ በብሔር ብሔረሰቦች ነው የትግሬን አንባሻ የእንትኑን ጉራጌ የእንትኑን ዳቦ የእንትን ብለህ ስታመጣ ምንድን ነው የሚከለክለው? ብትል አሁን ሊዘፈን የሚችል ዘፈን ነው። ብሔረሰቦች ጥናት ኢንስቲትዩት የተቋቋመበትም አንዱ ዓላማ አምስት ስድስት የመንግስት ቅርጽና ስርዓት አማራጮችን አጥንቶ ሁሉ ነበር ያቀረበው አንዱ ነው ፒክ አድርጎ ወያኔ ይዞት ሄደው ይቻላል ብሎ ሄደው መስመር እና አሁን ባለው ደረጃ ላይ ሰው ሁሉ እዛ ውስጥ ነው የከተተው። ምክንያቱም በብሔር ራሱ በሚያስብበት ጊዜ ከራሽናላይዝ የሚያደርገው ነገር የለም ብሔሩን እየፈለገ ካቴጎራይዝ የሚያደርገው ነገር ነው። ለዚህ ነው አሁን የብሔር ፖለቲከኞች ክስረት ኢቭን እንደ ህግ እንደ ህክምና እንደ ፕሪንስፕል የመሰሉ ነገሮች አሉ። ለአንድ የኦሮሞ ሎየር፣ ለአንድ የትግራይ ሎየር፣ ለአንድ የአማራ ወደ የጉራጌ ሎየር እኮ ህግ ራሱ የብሔር ቅርጽ ነው የያዘው። እዚህ ደረጃ ድረስ በወረደ ሁኔታ ላይ ይሄንን ነገር እንዴት ፅንሰ ሀሳቡን ማስረጽ ይቻላል? በጣም ሞጋች ጥያቄ ነው። ላስ አሁንም በድጋሚ እና እኔ አሁንም በድጋሚ ሪይትሬት ለማድረግ ያህል ለማስገንዘብ ኢትኒሲቲ ኦሮሞ፣ ጉራጌ፣ አማራ እና ወዘተ የለም እያልኩ አይደለም። አለ ኢትኒሲቲ አለ። እነሱ ግን ካልቸራል ኮሚኒቲ ናቸው አሉ። እሱን ምንም የሚያስክደን ነገር የለም አለ። ሪያሊቲው ነው። ለዛም ነው መልቲካልቸራል ኢትዮጵያ ብዬ የምጠራው። ማልቲናሽናል አይደለም፣ ግን ካልቸራል ነው ኢትኒሲቲ ካልቸሩ ነው ራሱ። ኢትኒሲቲ እነሱ ኢትኒሲቲ የነበረው ሌላ ዓለም ላይ የምንጠቀመው ነው ኔሽን እያሉ የሚጠቀሙት ሲገለብጡ ትክክልም አይደለም። በቮካቡለሪም ትክክል አይደለም። በኮንሰፕትም ትክክል አይደለም። በፍልስፍናም ትክክል አይደለም። አንተ ወደ አልከው ላምጣውና አንድ ሰው ኢትዮጵያዊ ብሔርተኛ ነኝ ሲል ወይም ደግሞ መልቲካልቸራል ነኝ ብሎ ሲገልጽ እውነታው ነው፣ መሬ ላይ ያለው እውነታ ነው። ሁለቱም አይጋጩት። አንድ ሰው በባህል ኦሮሞ ነኝ፣ አማራ ነኝ፣ ኮምቢኔሽንን ሌላንም ሊጨምር ይችላል ካስፈለገ ኤክስክሉሲቭሊም ከአንድ ቦታ ነኝ ብሎም ቢያስብ ያንን ማንነት ይዞ ሲመጣ ከኢትዮጵያዊ ብሔርተኝነት ጋር ምንም የሚያጋጨው ነገር የለም። ባህላዊ ማንነቱን ይዞ ይመጣል። ለዛ ነው መልቲካልቸራል የሚሆነው፣ መልቲ ብለን የጨመርነው ለዛ ነው። እያንዳንዱ ሰው ሲመጣ ባህሉን አራክፎ አይደለም። ቋንቋውን አራክፎ አይደለም። እንግዲህ ባህል ቋንቋውንም ስቴቱንም ታሪኩንም ሃይማኖቱንም ይጠቀልላል ብያለው ቅድም ኢቲኒሲቲ የምንለው ማለት ነው አለ ኢቲኒሲቲ። የምንክደው ነገር አይደለም። ነገር ግን እሱን ሰብስቦ ሲመጣ ኢትዮጵያዊ ሆኖ ሲመጣ ኢንኮርፖሬት ያደርጋል ይውጠዋል። ልክ ለምሳሌ ውሃና ስለ ውሃ ስናወራ ኦክሲጂንና ሃይድሮጂንን ለየብቻ አናወራም። ለየብቻ ስታስቀምጣቸው የራሳቸው የሆነ ማንነት አላቸው። እንደምታውቀው አንዱ ኮሬሲፍ ነው፣ አንደኛው ያቀጣጥላል። አንድ ላይ ሲደመር ውሃ ይሆናል። ውሃ ተብሎ ነው የሚጠራው። ውሃ ሲሆን ግን ኦክሲጂንና ሃይድሮጂንን ጥሎ አይመጣም። እንደምታውቀው ውሃ ውስጥ ሃይድሮጂንንም ኦክሲጂንንም እናያለን። ውሃ ሲሆን ሁለቱን ሆኖ ነው ራሱ ውሃ ያለው። ውሃም የሆነው ራሱ ተዋህዶ ነው። ለዛ ነው ለዛ ነው ፖለቲካል ተዋህዶ ሲመጣ አገር ደረጃ ከፍ ሲል አገርም የምትመራበት ቅድም እንዳልኩት በአይዲዮሎጂ ይሆናል። ስለዚህ ኢትዮጵያዊነት አይዲዮሎጂ ይሆናል። በዛ ውስጥ የፖለቲካ ፕሮግራም ይኖራል። የፖለቲካ ፕሮግራም እንደምታውቀው ደግሞ ሁሉንም ሁሉንም ማህበረሰብ በጋራ የሚያስማማው የኢኮኖሚ ጉዳይ አለ። እንደምታውቀው የኢትዮጵያ የሴቶች ጉዳይ ይኖራል፣ እዛ ውስጥ የውጭ ጉዳይ ይኖራል፣ የንግድ ጉዳይ ይኖራል። የጋራ የሆኑትን ፖሊሲዎች ያሰባስባል። ለምሳሌ አንድ በቀላሉ ስናስቀምጥ፣ አንተ ያነሳው ነገር ስላለ ነው፣ ግብርና ስታወራ የአማራ ግብርና የሚባል ፖሊሲ አለ እንደ በፈጠረ የአማራ ጤና የሚባል የኦሮሞ ጤና የሚባል አለ እንደ ወይም ደግሞ የጉራጌ ንግድ የሚባል የለም እኮ። ፖሊሲ ስታወጣ ለሁሉም ነው፣ እነሱም ያውቁታል። ፖሊሲ ለዚህም ነው የሚጋጭባቸው ከታች በብሔር ማንነት ያመጡትና፣ በአገር ደረጃ ስትሄድ ዩኒቨርሳል የሆነውን ፖሊሲን ኢምፕሊመንት ለማድረግ ይሞክራሉ። ወደ ታች ስታወርደው አንተ ወደ የተገነዘብከው መንገድ ነው የሚያመራት። እሱ ምንድን ነው እያንዳንዱ ነገር ብሔር ረሌቨንት የሚሆንባቸው ቦታዎች ከሶስት አይዘሉም ኢትዮጵያ ውስጥ ግን ኦል ሮድስ ሊድ ቱ ኢትኒሲቲ ኦል ሮድስ ጎደሮም እንደሚለው። ለምሳሌ ዘፈን፣ የዘፈን ውድድ ትናንትና የተኮነ ዘፈን ለመምረጥ በብሔር ነው የሚመረጠው ዘፈን። ዘፈን ዩኒቨርሳል ላንጉዌጅ ነው። የጥሩ ዘፈንን አልበምን ለመምረጥ በብሔር ነው የምትመርጠው። ከብሔር ካልሆነ አትመርጠው ድምፅ አሰጠው ምንም ያህል ጥሩ ቢሆንም ሲጽፉ እንኳን ብዙ ምሳሌ ላለ ስችን ብቻ ልስ ሲጽፉ ኮሜንት ስታይ ምን እንደሚሉ ታውቃለህ። ዳዊት በጣም እናደንቃለን፣ በጣም ምርጥ ዘፈን አለ፣ በጣም ሶሪ አንተን አልመርጥህም ብሎ የሚጽፍ ሰው ነው ያለው። ለምን ከእኔ ብሔር ስላለሆን ከአንተን አልመርጥህም ዘፈንህ ቆንጆ ቢሆንም የሚል ነው። ስለዚህ ሜሪቶክራሲን ይገላል፣ አብሮ የሚያኖሩም አንድም አንድም ፒለር ሶሻል ፋብሪክ የምንለው ብሔር ሬለቨንት ያለው ለምሳሌ ቁብ ሬለቨንት አይደለም ብሔር ለባንክ ለመክፈት ረለቨንት አይደለም፣ ለዘፈን ረለቨንት አይደለም። ብሔር ፖለቲካን ለመያዝ እንደ ኦኬ እንበለው የተወሰነ ደረጃ ምክንያቱም ሪፕሬዘንቴሽን ከየቦታው ስለሚመጣ በካልቸር ውስጥ ስለሚገባ ሪጂም ጉዳይም ስላለ፣ ከዛ ውጭ ግን ማህበራዊ የሆኑትን ነገር ሁሉ በብሔር ነው የተያዙት። መኪና ብሔር አለው፣ መሬት ብሔር አለው፣ ታርጋ ብሔር አለው። ብሔር የሌለው ነገር የለም ምድር ላይ። ስለዚህ ምንም ነገር ማህበረሰቡን የሚያገናኝ አንድም ገመድ አልተውም። በጣት ሰው መልቲካልቸራሊዝም ሲመጣ ቢያንስ ሌላ ነገር ማድረግ ባይችል ፖለቲክስ እና ሶሻል ቫሊዩን ዲሶሺየት ያደርጋል፣ ሁለቱን ነጥሎ ቢያንስ በፖለቲካ የተጣላውን ነገር በባህላዊ እሴት እንዲታረቅ ያደርጋል የሚል ነው። ስለዚህ በደንብ ነው ኦብዘርቭ ያደርገው። እኔ እንደውም የዘፈኑን ኤክስትሪም ቨርዥን ወስጄ ው